እሺ ስትለኝ በጣም ደስ ብሎኝ ነው ያወራው። በጣም ብዙ ሰው ፍቅረኛ ናት እንደ ምናምን ያለኝ ሰው አለ። ዛሬ ሳዘፍ ነው ሊጨርስ፣ አይኔ እየጠበቀች ነው። ዛሬ ዘገየሽ ነው። መግቢያ መውጫሽን ሳየው ስጠፊ ጨንቃለሁ። ትያትር ከ12 ዓመት ጀምሮ ምናምን ሰርቻለሁ። ባላገሩን ተሰናብተ ነው የወጣሁ። ምንድን ነበር የተከሰተው? ብዙ ጊዜ እንደዚ ነገር ማወት አልወድ። ጊዜ የጣለው ሰው አይደለም። ኢትዮጵያ ይመጣ። ውበት ወይንም ቁንጅና ለአንተ ምን ማለት ነው? እንደ ለማኝ ሳንቲም ለመለቃቀም በየዩቲዩብ እየዞርክ ምናምን የተባልኩ፣ በነፃነት ያደግኩት። ከዛ ውጭ ደግሞ ማንም ሰው ዲስሬስፔክት እንዲያደርገኝ ቪዲዮ ሰራው። በራሴ በግል በሆነ ምክንያት ከዚህ በኋላ ከባል ገር ድርጋ መቀጠል አልፈለግም ብዬ ቪዲዮ ፖስት አረኩት። ሁለተኛ እድል በመስጠት ታምናል? በ15 ቀኑ እነሱ አባረነዋል። የሰርጉ ቀን የሆነ ነገር አይቷል፣ ስትሳሳም አይቷል። እንደሱ አትፍረች። እኔ ብቻ አይደለም ማለት ነው የተሰማኝ። ንጹህ ቴናት ይ ነገር ነው። አንዳንድ ሰው አብረኸው ሆነህም እንኳን አያስታውቅም አይደል? ይውደድህ አይውደድህ። በጣም እምነቷን የሰበራት ሶሻል ሚዲያ ላይ የለህ ማለት አሁን ጠፍተሃል። አልመጣም ቀረሁኝ። ሸጋይ አለመጣም ቀረሁኝ። ራሱን የሚያወድ ሰው ማፍቀር አይችልም ብዬ ነው።